የአማራ ክልል የአድማ መከላከልና የመደበኛ ፖሊስ ምልምል ሰልጣኞችን ከክልሉ አልፎ የሀገር ደህንነትን ለማስጠበቅ የሚያስችል ዝግጁነት ላይ እንደሚገኙ የክልሉ ሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው ገለጹ። ዛሬ ለሁለተኛ ጊዜ ፍርድ ቤት የቀረበው ድምጻዊ አንድ አለም ፖሊስ አንዳንድ ምርመራ ውጤቶችን ስላልደረሱልኝ ተጨማሪ ቀናት ይሰጠኝ ባለው መሰረት ተጨማሪ 12 ቀናት ተፈቅዶለታል። ለትግራይ ህዝብ የተሰጠ እድል። ፕሬዝዳንታችሁን ጠቁሙ። የትግራይ ጊዜያዊ አስተዳደር የሥልጣን ዘመን ለአንድ ዓመት መራዘሙን ጠቅላይ ሚኒስትር አብይ አህመድ በትግርኛ ባስተላለፉት መልእክት ላይ ይፋ አድርጓል። የኢቢኤስ ቲቪ ስርጭት ማቆሙ ተሰማ ብርቱካን ተመስገንን አስረዋታል አዲስ አበባ ፌዴራል ፖሊስ ነው የታሰረችው በወጣቷ ላይ የደረሰውን ሰቆቃ በቅርብ ጊዜ በሀገራችን ለተፈጸሙ ግፎች በቂ ማሳያ ነው ሲሉ እንግዲህ አራት ፓርቲዎች መግለጫ አውጥተዋል የአማራ ክልል የአድማ መከላከልና የመደበኛ ፖሊስ ምልምል ሰልጣኞችን ከክልሉ አልፎ የሀገር ደህንነትን ለማስጠበቅ የሚያስችል ዝግጁነት ላይ እንደሚገኙ የክልሉ ሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው ገለጹ። ኃላፊው በብር ሸለቆ መሰረታዊ የውትድርና ማሰልጠኛ ትምህርት ቤት ተገኝተው ምልምል ሰልጣኞችን በማበረታታት የስልጠናን አላማ በተመለከተ ማብራሪያ ሰጥተዋል። ሰልጣኞቹን የክልሉን ሰላም በዘላቂነት ለማረጋገጥ ህዝቡ ከገባበት ፈተና ተላቆ ፊቱን ወደ ልማት እንዲያዞር በማድረግ ረገድ ትልቅ ኃላፊነት እንዳለባቸው አስገንዝበዋል። እንግዲህ ከነዚህ ሰልጣኞች ጋር በተያያዘ አብዛኛውን ሰው ጥያቄ እያነሳ ይገኛል። የክልሉ ቀደም ሲል ልዩ ኃይሎች ነበሩ። እንግዲህ እሱን አፍርሶ አሁን ደግሞ እንደገና በዚህ መልኩ እንግዲህ ስልጠና እየተሰጠ ይገኛል ማለት ነው። እንግዲህ አብዛኞቹ ጥያቄ ለምንድን ነው አስቀድሞ ልዩ ኃይሉን ማፍረስ የተፈለገው አሁን ደግሞ መልሶ መገንባት የተፈለገው ለምንድን ነው የሚሉ አሉ ማለት ነው። ዛሬ ለሁለተኛ ጊዜ ፍርድ ቤት የቀረበው ድምፃዊ አንድ ዓለም ፖሊስ አንዳንድ ምርመራ ውጤቶችን ስላልደረሱልኝ ተጨማሪ ቀናት ይሰጠኝ ባለው መሰረት ተጨማሪ 12 ቀናት ተፈቅዶለታል። የድምፃዊ አንዱ ዓለም ጠበቃ በበኩሉ የዋስ መብት ይፈቀድለት ብሎ ቢጠይቅም ፖሊስ ማስረጃዎችን ያጠፋብኛል መፈቀድ የለበትም በማለቱ ሳይፈቀድለት ቀርቷል ማለት ነው። እንግዲህ ቀጠሮ ለመጋቢት 292017 ዓ ም እንዲራዘም ተደርጓል ማለት ነው። ብርትኳን ተመስገን አስረዋታል። አዲስ አበባ ፌዴራል ፖሊስ ነው የታሰረችው። ከተቋሙ ኃላፊዎች መካከል ኮሚሽነር ብርሃኑ አበብና ሞሊሳ እያነጋገሯት እንደሆነ ተረጋግጧል። እንግዲህ ከዚህ ጋር በተያያዘ እንግዲህ የኢቢኤስ ቲቪ በዚህ ሰዓት ስርጭቱ እንደተቋረጠ ተነግሯል ማለት ነው። ትላንትና መረጃ እንዳቀበልኳችሁ ከሆነ ኢቤስ ቲቪ ባለቤቱ ኤርትራዊ እንደሆነ የሚታወቅ ነው። ኢትዮጵያ በዚህ ሰዓት የወደብ ጥያቄ ባነሳችበት ሰዓት ሕዝቡ ሀሳቡ እንዳለ ወደብ ላይ ስለሆነ እሱን ሀሳብ ለመቀልበስ ደግሞ ይሄንን ቆየት ያለ አጀንዳ በማምጣት ሰቡ አንድ ላይ እንዳይሆን ብሄር ከብሄር ጋር ለማጋጨት እየሞከረ ነው ሲሉ ብዙ ሰዎች እየወቀሱት ይገኛሉ ማለት ነው። ነገር ግን ኢቢኤስ ቲቪ በምን ምክንያት እንደተዘጋ አልታወቀም። በወጣት ብርቱካን ጉዳይ ይሁን ወይስ በሌላ ጉዳይ ይሁን የኢቢኤስ ቲቪ መቋረጡ ምክንያቱ ግን አልታወቀም ማለት ነው። በወጣቷ ላይ የደረሰውን ሰቆቃ በቅርብ ጊዜ በሀገራችን ለተፈጸሙ ግፋዎች በቂ ማሳያ ነው ሲሉ እንግዲህ አራት ፓርቲዎች መግለጫ አውጥተዋል ማለት ነው። እንግዲህ እነዚህ ፓርቲዎች መኢአድ፣ ኢህአፓ፣ አማራ ጊዮናዊ ንቅናቄና እናት ፓርቲ ናቸው ማለት ነው። ስለ ወጣቷ ጉዳይ ዙሪያ የተሰማቸውን ጥልቅ ሐዘን ገልጸዋል። እንዲሁም እንደዚህ አይነት ነገር መቆም እንዳለበት በመግለጫቸው ላይ ይፋ አድርጓል ማለት ነው። ለትግራይ ህዝብ የተሰጠ እድል፣ ፕሬዚዳንታችሁን ጠቁሙ። የትግራይ ጊዜያዊ አስተዳደር የስልጣን ዘመን ለአንድ ዓመት መራዘሙን ጠቅላይ ሚኒስቴር አብይ አህመድ በትግርኛ ባስተላለፉት መልእክት ላይ ይፋ አድርጓል። ለህዝቡ ፕሬዚዳንት የሚሆናችሁን እጩ በኢሜይል ጠቁሙ በማለት እድል ሰጥተዋል። በጠቅላይ ሚኒስቴሩ መግለጫ መሰረት የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ የስልጣን እድሜያቸው አዲሱ ተሿሚ እስኪታወቅ ድረስ ብቻ ይሆናል ተብሏል።